ከኡመቴዎች ውስጥ ዝሙትን፣ ስርቆትን፣ ዚናንና የሙዚቃ መሳሪያን ሐላል የሚያደርጉት ጥቂት ይመጣሉ ይሉና እኛን ሙንሽዶችንና ማዲሆችን እዛ ሐዲስ ውስጥ ይከትላል። አሁን ዳዒናን ምናምን ምናምን ንጽጽን እንሰራለን የሚሉ አንዳንድ ግለሰቦች መጀመሪያ እናንተ እስቲ ሐርፍ እንኳን አስተካከሉ፣ ሐቂቃ ነው የምላቸው ሐርፍ ማይ ብራዘር የተነገርህ ሌላ የምትመልሰው ምላሽ ሌላ፣ እየተነገርህ ያለው ነገር የነጥላሁን ደረሳ አትሁን። ከነ ሙዚቀኞቹ ግጥም እየወሰድክ ሙዚቃ አትሞዝቅ። ኦኬ፣ ሽርክን አቁም፣ አላህን ፍራ። አላሁ ሱብሐነሁ ወተዓላ ቁርአን ላይ ከልክሏል። ወንድሜ ነው እኮ የተባልከው ኦኬ ይህ ነገር ትክክል አይደለም፣ አው ብለ አንደርስታንድ አድርገ ማቆም ሲገባ፣ አንተም ችግር አለብህ ብለህ ትጠቁማለህ። ቢያንስ መጀመሪያ የተነገረ ነገር እስኪ አጣጥመው፣ እስኪ ተረዳና፣ ፈህም አድርገውና ትክክል አይደሉም ብለ ለአኺራ ሰግተ ካለበት ችግር ውጣ። ከዛ ደግሞ ወደኛ አይብ ትመጣለህ። ሰሞኑን ከሐርፍ ጋር ምን እንዳያዙ አላቅም። ያጀማ ባለፈውም ሲነገረው ከሊጋ ቁርአን መታችሁ ካልተወዳደራችሁ ብሎ ጥሪ ሲያደርግ ነበር።

ማ ነ ፊ በእንግዲህ አይብህን እኔ አይደለሁም ያወጣሁት። በገዛ እጅህ የራስህን አይብ አደባባይ ራስህን ያወጣኸው አደባባይ ላይ ያው ያወጣኸውን አይብ ነው እዚህ ጋር የመጣሁለህ። እና ይህንን ግድፈት ተሸክመህ ነው እንግዲህ ሰዎችን ተጅውድ፣ ካልቻላችሁም ተጅውድ ሳትችል እንዴት ተቹኛላችሁ ምናምን ነገር እንደ ኃይለኛ ማለት ነው። አላኩልህም ወደ አላህ ተመለስ። ትልቅ ሰው ነህ። እኔ እናንተ ከእንግዲህ ብዙ አይብ አለ ሀቂቃ ወላሂ፣ እኔ በቪዲዮ በማስረጃ የእናንተ አይብ እዛው ካላችሁበት ሰላም አለይኩም ወራህመቱላይ ወበረካቱ። እንዴት ቆያችሁ? ትናንትና የወንድማችንን ሙአዝን ቪዲዮ እያየሁኝ ነበርና ምናለ አንዳንድ ንጽጽር የምትሰሩ ሰዎች አይባችሁ ማለትም ነውራችሁ በቪዲዮ አላለ አንፈርተነው እንጂ ምናለ እንደዚህ ሲል ምን ትዝ እንዳለ ታቃላችሁ? ዮኒማኛ ከሶስት ዓመት በፊት ቲክቶክ ላይ አሪፍ ንጽጽር እየሰራን እየሰራ ነበር። ና ለንጽጽር ያቀረብናቸውን ጥያቄዎች ኦርቶዶክሶችም ሆኑ ፕሮቴስታንቶች መልስ መመለስ ስላልቻሉ ዮኒማኛ ምን ዘዴ ዘየደ? እኔን ማስፈራራት ጀምር። አጋልጣት አለሁ በአገሯንዷን አወጣለሁኝ ማን እንደሆነችንትንላል ምን አለ እኔ ቪዲዮ ሰርቼ፣ እንግዲህ አለኝ የምትለውን በግራውንድ አለኝ የምትለውን የተደበቀ አውጣ፣ ጉድ አንድ ሰሞን ነው። ንጽጽር ግን አንድ ሰሞን አይደለም። እንግዲህ አንተ አለኝ የምትለውን የእኔን የተደበቀ ነገር ብታወጣ ሰው ውይ ጉድ ጉድ ቢል አንድ ሰሞን ነው። ነገር ግን ንጽጽር ዘላለማዊ ነው። እናስተምራለን ብዬ ቪዲዮ ሰራሁኝ። ይህም ቪዲዮ ለሙአዝ ነው። አንተ የምትለው ለማስፈራራት ነው። በእርግጥ ነውራ አለ አይባለ አይባ አለ ቪዲዮ አለ የምትለው እንደ እውነትን ቢሆን ብታወጣው ጉድ አንድ ሰሞን ነው። ሀቅ ግን አንድ ሰሞን አይደለም። ተግባብተናል። ሌላውና በጣም ያሳቀኝ የሀረፍ ልዩነትን እንኳ ጥንቅቅ አያውቁም ብላ ንጽጽር ላይ የሚሰሩት ምናልባት ኡስታዝ ዋሂድን ለመናገር ፈልገ ከሆነ እሱ የሀረፍ ችግር አይኖርበትም። ነሁ የሚያስተምር ኡስታዝ ነው። አንተ ራሱ የነሑ ችግር ካለብህ ኡስታዝ ዋሂድ ጋር መማር ትችላለህ። ደግሞም ኡስታዝ ዋሂድ የንጽጽር ሌጀንድ ነው። እንበልስና አንድ ሰው አንድ ንጽጽር ላይ የሚሰራ ሰው ሀርፍ ተሳሳተ ብሎ ማለት ከሚያስተምረው አስተምሮት ጋር ምን አገናኙ? እያስተማርን ያለ ነው ኩፍርንና ምንፍቅናን ነው እንጂ የፊደል መቻለንና አለመቻል አይደለም። ሀርፍ ብሎ ማለት ፊደል ማለት ነው። እኛ አጀሞች ነን። ኦኬ የአረበኛ ሀርፍ አረበኛ ቋንቋ ነው። የአረበኛ ቋንቋን የአረበኛ ፊደላትን ተሳሳትን ብሎ ማለት የኩፍርንና የምንፍቅና ክፋት አናቅም ብሎ ማለት አይደለም። ችግሩ እዚህ ጋር ነው። እንዲያውም ይህን ቪዲዮ እንድሰራ ያደረገኝ ያው በንጽጽሩ በኩል በተለይም በፕሮቴስታንት ሚሽነሪ ላይ ስለምሰራ ይህንን በደንብ ላስረዳችሁ ነው። በፕሮቴስታንት ሚሽነሪ ብዙ አይነት ሲስተሞች አሉ። ይሄ ስንዴና ዘይት መስጠት ብቻ እንዳይመስላችሁ። አለባበስ ራሱ መስበኪያ ነው። ኦኬ የገጠር ገበሬ ጋር ቤተክርስቲያኒቱ ትምህርት የወሰደ ስልጠና የወሰደ ሱፍ ከነከረባቱ ያደረገ መነፀሩን ገጭ ያደረገ ጫማውን ቀለሚያ ኪው ያስቀባ ጸጉሩን የነቃቀሰ ያበጣጠር የተከረካከመ ሰው ገጭ ብልዛ ገበሬ ማህበሬ ጋር በቃ የተማረ ሰው መጣ ነው የሚሉት እሱም የሚናገረውን በትክክል ነው የሚተገብሩት። ኦኬ ስለዚህ በመንፍቅናው ዓለምም አረበኛ ቋንቋ ላይ በደንብ እንትን ይላሉ፣ ፕራክቲስ ያደርጋሉ። ኦኬ አህባሾች ማለት ነው። አረበኛ ቋንቋ ላይ በደንብ ፕራክቲስ ያደርጉና ይህንን ሌላውን ጤናማውን ማህበረሰብ ለመበከል ወይም እናቃለን ለማለት ይጠቀሙበታል። በጣም የተዛዘምኩት ወደ ሰሜኑ አካባቢ ወደ ወሎ አካባቢ ትሄዱ፣ አህባሾች አረበኛ ቋንቋ ላይ በጣም ጎበዞች ናቸው። የሚገርባችሁ ነገር ያኔ የአረበኛ ቋንቋን ፕራክቲስ ያደረጉት ለምንድን ነው ሌላውን አረበኛ ችላለሁኝ ምክንያቱም ቁርአን በአረበኛ ግልጽ በሆነ አረበኛ ቋንቋን ነው ወረደው ይላል ነቢያችንም አረበኛ ቋንቋ ተናጋሪ ስለሆኑ አረበኛ ስለምችል እኔ ትክክል ነኝ እኔ ፍልስፍና ተከተል አይነት አካሄድ ልክ እንደ ሚሽነሪዎቹ ለማድረግ ነው ያንን የሚያደርጉት እና ይህን ቪዲዮ የሰራሁት ለምንድን ነው ለዛ ነው ብዙ ጊዜ እዚህ ቲክቶክ ላይ ታዝባችሁ ከሆነ ለምሳሌ ብልሹ አቀዳዎችን የሚያጋልጡ ወንድሞችን ወይም እንደዚህ በኩፍርንና ምፍቅ እና ለማጋለጥ የሚሰሩ ወንድሞችን ስህተት ፈልገው ለመዘርጠጥ የሚሮጡት ምንድን ነው? የሀርፍ ስህተት ነው። እኒ መሀይምነታቸው ተወዳዳሪነት እንደሌለው ያወቁት ለዚህ ነው። ሀርፍ እኮ ፊደል እኮ ነው። ፊደልና እምነት ምን አገናኘው? ፊደል እኮ በፕራክቲስ የሚገኝ እኮ ነው። ይሄ አረበኛ ቋንቋ ደግሞም እኛ አጀሞች ነን። ለምሳሌ እንኳን ኢትዮጵያ አይደለም በመላው ዓለም ያለው አጀም አረበኛ ቋንቋ አያውቅም። ቤተሰቦቻችን አረበኛ ቋንቋ አያውቁም ሲጀመር ነገር ግን ስለ አላህ ስብሓነሁ ወተዓላ ስለ ነቢያችን መሐመድ ዓለይሂ ሰላቱ ወሰላም ያውቃሉ። አሁን አረበኛ ቋንቋ ቁርአን ሲቀራላችሁ ትርጉሙን ያውቁታል አያውቁትም። ነገር ግን እምነቱን ያውቃሉ። ስለዚህ ያስተማርን ያለ ነው ከአቂዳ በኩል ስለሚመጣ ምንፍቅና ከኩፍር በኩል ስለሚመጣ ክህደት ነው። ኦኬ ስለዚህ፣ ምንፍቅናና ኩፍር በፊደል ማወዳደር አይቻልም። የምታመጡትን ምንፍቅና ስናጋለጥባችሁ ለማምለጫ የፊደል ውድድር ይዛችሁ አትምጡ። ፊደል እንትን ነው አንድ ሁለት ጊዜው ምናምን ፕራክቲስ ብናደርግ ምንለው ነገር ነው። ይሄ ቋንቋ የቋንቋ ፕራክቲስ ነው፣ የቋንቋ ክህሎት ነው። የቋንቋ ክህሎት ከምንፍቅናና ከኩፍር ጋር መወዳደር አይቻልም። ለምሳሌ ቋንቋን ማንም ሰው ፕራክቲስ ማድረግ ይችላል። አረበኛ ቋንቋን ቻይናዎቹ ይችላሉ፣ ካፊሮቹ ይችላሉ። ጣዖት አምላኪው እምነት የሌለው ሁሉ ይችለዋል። ስለዚህ እሱ አረበኛ ቅልጥፍ አድርጎ ስለተናገረ ትክክል ነው ልትሉት ነው። ስለዚህ ያመጣችሁት ነገር አያስኬድም። በመጨረሻ የማስተላለፈው መልእክት ወንድማችን ሙዓዝና ሌሎች ወንድሞች እንደዚ አይነት ነገር እየተመላለስን ያለ ነው። በመካከላችን ጸብ ወይም ጠላቻ ኖሮ ሳይሆን ንጽጽር የምናደርገው ካፊር ወገኖቻችን ወደ መጀመሪያዎች ሰዎች ማለትም ወደ ሐዋርያ ተመልሰው ስለ ኢየሱስና ስለ ማርያም እንዳያውቁ እንደመሆኑ መጠን እናንተም ጋር ሀሳቦችን የምንለዋወጠው ወደ መጀመሪያዎች ሰዎች ማለትም ወደ ሰሃቦች እንድትመለሱ እንጂ ባላንጤዎች ነን አይደለም፣ ወንድማማቾች ነን። እንደዚህ አይነት ሀሳብ ስንሰራ ጀነት እናድላለን ይላል። ምን ይላሉ እያላችሁ፣ የእናንተ ስሜት ብቻ እንዲኮረኮርላችሁ ለምትፈለጉ ሰዎች እኔ ጀነት አድላለሁ አላልኩም። ጀነት በአላህ እጅ ነው። አላህ የጀነትም የገሃንም ፈጣሪ ነው። የሞትም የህይወትም ፈጣሪ ነው። እሱ አዛኝ ነው። እኔ በአላህ ስራ ላይ አልገባም። አንድ ሙስሊም ለኛ ያለን ሰው ካፊር አልለው ተገብተናል። እኔ ሙስሊም ኛ አልሐምዱሊላ ስለዚህ ምንድነው እየሰራን ያለ ነውምንድነው ወደ መጀመሪያዎቹ ሰዎች ወደ ሷሃቦች እንመለስ ነው እንጂ የባላንጤነት ገነት አትገባም ትገባለህ ማለት አይደለም። ምን አለ መሰላችሁ እኔ ግርም ነው የሚለኝ። ሰውን በጣም እየታዘብኩት ነው። ግን ያ ሱብሃንአላህ፣ ግን ሰውን የምትሉት እንዴት እያሰባችሁ እንዴት እየኖራችሁ እንዴት እየተነፈሳችሁ የምትሰሙት ነገር እንዴት እየለያችሁ ነው? እኔ ማንንም ሙስሊም ያለን ሰው ካፊር ነው አልልም። ነገር ግን ጠማማ ወንድሜ ነው ነው የሚሉ ይህንን እወቁ። ጥመት ያለበት ወንድም ነው ጥመት ያለበት ሙስሊም ነው የሚባለው ካፊር ከሆነ አዎ ካፊር፣ ሙናፊቅ ከሆነ አዎ ሙናፊቅ። እንዳለ ሙናፊቅና ያለበት ትልቁ ምክንያት ምንድን ነው? ከሱሃቦች ከመጀመሪያዎቹ ሰዎች ያልተገኘ ትምህርት ስላለበት ነው። ስለዚህ እየተመላለስን ያለነው እየተማመርን ያለነው ወደ መጀመሪያዎቹ ሰዎች ለመመለስ ነው።